ዜና በጸረ ብሔር አቶ አገኘሁ ተሻገር የሚመራው የፌዴሬሽን ምክር ቤት ለውጥ እውነተኛ ፌዴራሊዝምን እውን አድርጓል ሲል ቀለደ። በጭልጋ ወረዳ ሰራባ ከተማ ማዘጋጃ በህገወጥ ተግባራት ተዘፍቋል ተባለ። የተባበሩት መንግስታት በሱዳን እየተፈጸመ ያለውን አሰቃቂ ግፍ ዓለም አቀፉ ማህበረሰብ ሊያስቆመው ይገባል ሲል አሳሰበ። ሰላም ጤና ስትልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖግ ማንት ሚዲያ ነው። አረስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረና ወደ ዝርዝሩና አልፋለን። አብራችሁን ቆዩ። በጸረ ብሔሩ አቶ አገኘሁ ተሻገር የሚመራው የፌዴሬሽን ምክር ቤት ለውጥ እውነተኛ ፌዴራሊዝምንውን አድርጓል ሲል ቀለደም የበርካታ ህዝቦችን የመብት ጥያቄ በብልጽግናው የጭፍለቃ መደመር ዲስኩር ላይ ተመስርቶ ያፈነው የፌዴሬሽን ምክር ቤት የተባለው የመንግስት ተቋም ለውጥ እውነተኛ ፌዴራሊዝምን እውን አድርጓል ሲል ዛሬ ባስተላለፈው መልእክት ተሳልቋል። የብሔር ብሔረሰቦችና ህዝቦችን በዓል አከባበር በተመለከተ መልእክት ያስተላለፉት ሙሰኛ አቶ አገኘሁ ተሻገር ህብረ ብሔር ፌዴራሊዝም ከማለት ይልቅ ፌዴራሊዝም የሚለውን ቃል ብቻ በተደጋጋሚ ሲያወሩም ተሰምተዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ በነበሩበትም ሆነ አቶ ተመስገን ጥሩነህን ተክተው የክልሉ ፕሬዝዳንት በሆኑበት ወቅት በቅማንት ህዝብ ላይ ከፍተኛ የሆነ ዘር ተኮር ጭፍጨፋ የፈጸሙትን አቶ አገኘሁ ተሻገርን የፌዴሬሽን ምክር ቤት ዋና አፈ ጉባኤ ያደረገው የብልጽግና መንግስት ህብረብሔር ፌዴራሊዝሙን ለማጥፋት እየሰራ መሆኑም ይታወቃል። የፌዴሬሽን ምክር ቤት ሲመሰረት የመላው ኢትዮጵያን ብሔር ብሔረሰቦችና ህዝቦች ሉዓላዊ የስልጣን ባለቤትነት ለማረጋገጥና ህብረ ብሔር ፌዴራሊዝም ስርአቱን ለመጠበቅ ታስቦ ቢሆንም በዘመነ ብልጽግና ብሔር ብሔረሰብና ህዝብ የሚለው ቃል እንኳን እንዳይጠራ ተደርጓል ተብሏል። የዘንድሮ ብልጽግናው የብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል ቃል ብልጽግና ህገ መንግስቱን ተጻሮ በክላስተር እሳቤ በመሰረተው ማዕከላዊ ኢትዮጵያ ክልል አስተናጋጅነት እንደሚከበር የገንበራው ተወላጅ አገኞች አገር በኩራት ገልጿል። ከቀናት በፊት ጠቅላይ ሚኒስትሩን ተከትለው ወደ ጎንደር ሂደው የመገጭን ግድብ ላለፉት 15 ዓመታት ፎቶ እየተነሱበት በመመለስ በህዝቡና በሀገር ሀብት ላይ ሲቀልዱ የኖሩ መሆናቸውን በኩራት የተናገሩት አቶ አገኘሁ ተሻገር የብሔር ብሔረሰቦችና ህዝቦች የበላይ ጠባቂ ነው ተብሎ የሚታመነውን ምክር ቤት በአፈጉባይነት ጉባኤነት እየመሩ ጠቅላይ ሚኒስትሩ አማራ ክልልን እንደፈለገው የሚያዘው አማራ ብቻ ነው የሚል ኃላፊነት የጎደለው ንግግር ሲያቀርቡ ከመቃወም ይልቅ ሲያጨበጭቡ ታይተዋል። ከለውጡ ወደ ብሔር ብሔረሰቦችና ህዝቦች ቀን በልዩ ሁኔታ እየተከበረ መሆኑን የተናገሩት ጸረ ብሔሩ አቶ አገኘሁ ተሻገር ህብረ ብሔር ፌዴራሊዝም የሚለውን የመንግስት ስርዓት ሳይገልጹ እውነተኛ ፌዴራሊዝም በሚል ብልጽግና ስብከት ቀይረውት አልፈዋል። በአማራ ክልል የሥልጣን ዘመናቸው በቅማንቶች በጉምዞችና በኬሚሲ ኦሮሞዎች ላይ የፈለጉትን ዘር ተኮር ጭፍጨፋ ያስፈጸሙት አቶ አገኘሁ ተሻገር ከዓመታት በፊት ከሚመሩት ፓርቲ 39 ሚሊዮን ብር መዝረፋቸው እየታወቀ ለብልጽግና መንግስት ባላቸው አሽቃባጭነት የፌዴሬሽን ምክር ቤት አፈ ጉባኤ ሆነው መሾማቸው ይታወቃል። በኦሮማራ ጥምረት ለውጥ ገብተው ሀገሪቱን እንዳሻቸው በማድረግ አሁን ላለችበት ስርዓት አልበኝነት የዳረጓት የአማራ ክልል ባለስልጣናት የፌዴሬሽን ምክር ቤቱን በጽንፈኛው አገኘሁ ተሻገር እንዲመራ ያደረጉት የወልቃይትና የቅማንትን ጉዳይ በፈለጉት መንገድ ለማስኬድ ነው ተብሏል። በጭልጋ ወረዳ ሰራባ ከተማ ማዘጋጃ በህገወጥ ተግባራት ተዘፍቋል ተባለም። በጭልጋ የሰራባ ከተማ ማዘጋጃ በልዩ ልዩ ህገወጥ ተግባራት ተዘፍቆ የተለያዩ ወንጀሎችን ያለ ከልካይ እየፈጸመ ነው ሲሉ የከተማው ነዋሪዎች ለጃኑ ቅማንት ሚዲያ ተናግረዋል። አቶ አጀበው ወርቁ በአስተዳዳሪነት የሚመሩት የሰራባ ከተማ ማዘጋጃ የከተማውን ነዋሪ ከገቢ አቅሙ ያልተመጣጠነ ግብር በመጣል ከወትሮም እጅግ ደካማ የሆነው የከተማዋ የንግድ እንቅስቃሴ የበለጠ እንዲቆም እያደረገ ነው ሲሉ የመረጃ ምንጮቻችን ገልጸዋል። አቶ አጀበ ወርቁና ግብረ አበሮቹ በግብር ስም ከህዝብ የሚሰበስቡትን ገንዘብ ተመሳጥረው ለግል ጥቅማቸው አውለዋል ያሉን የከተማው ነዋሪዎች ምንጩ ባልታወቀ ገንዘብ የግል ሀብት እያፈራ መሆኑን ተናግረዋል። ከሰራባ ማዘጋጃ በተጨማሪ የቦሆናና የጮንጮ ወቅ ማዘጋጃ ቤቶች በሙስና የተጨማለቁ መሆናቸውም ታውቋል። የጉሙሩ ኬላውን እንደ ገንዘብ ማስገኛ የሚጠቀሙት የእናቷ አገኘው ወርቁ ቡድን ኬላው ላይ እንደ ሽፍታ የሚያልፉ መኪኖችን ህገወጥ ቀረጥ ማስከፈል የተለመደ የዕለት ከዕለት ተግባር ሆኗል ብለዋል ከሶማሊያ ከኤርትራና ከሌሎች የኢትዮጵያ ክልሎች ተነስተው በሱዳን በኩል በህገወጥ መንገድ ለመውጣት የሚመጡ ስደተኞችን ተደራድሮ ገንዘብ ይቀበላል የተባለው የሰራባ ማዘጋጃ ድርጊቱን ከጀመረ ዓመታት ማስቆጠሩን የከተማ ነዋሪዎች ተናግረዋል። የከተማ ማዘጋጃ ኃላፊዎች እነዚህ ህገ ወጥ ድርጊቶች የሚፈጽሙት ብቻቸውን አይደለም ያሉን የመረጃ ምንጮቻችን ይህን የሚያደርጉበት የራሳቸው ኔትወርክ ዘርግተዋል። በተለይም የወረዳ ባለስልጣናት ከበስተጀርባ አብረው ነው የሚሰሩት ብለዋል። አሁን በሀገሪቱ የተፈጠረውን የስርዓት መበላሸትና ተከትሎ የመጣውን ስርዓት አልበኝነት እንደ መልካም አጋጣሚ በመጠቀም እንዲህ አይነት ምዝበራ የተለመደ መሆኑን አንዳንድ አስተያየት ሰጪዎች ይናገራሉ። ጀኑቅማንት ሚዲያ ከዚህ በፊት በተደጋጋሚ ሲዘግብ እንደቆየው በወረዳው ያለው የብልጽግና ካድሬዎች ህዝቡን በስርዓት ከማስተዳደር ይልቅ ከሽፍቶች ጋር በመመሳጠርና ሰው በማሳገት በሚገኝ የማስለቀቂያ ገንዘብ ኪሳቸውንና ራሳቸውን እንደሚያደልቡ ይታወቃል። የሰራባ ማዘጋጃን እናስተዳድራለን የሚሉና ቷጀበው ወርቁና ተባባሪዎቹም ከተዘፈቁበት ዓይን ያወጣ ዝርፊያ ታቅበው የህዝቡን ቅሬታ በአግባቡ እንዲፈቱ ከሆነላቸው ደግሞ ስልጣናቸውን እንዲለቁ የከተማው ነዋሪዎች ጠይቀዋል። መንግስት አጸኗለሁ ብሎ የሚኳትንለትን ስልጣኑን ለመጠበቅ ከፈለገ ከላይ እስከታች በስልጣን ቦታዎች ተወሽቀው በተለያዩ አይነት የሙስና ወንጀሎች የተሰማሩ ኋላቀር ካድሬዎች ላይ ጠንካራ እርምጃ መውሰድ አለበት ተብሏል። በየከተማው የሚፈጸሙ የሙስና ወንጀሎች ከህዝቡ የተሰወሩ አይደሉም የሚሉት የመረጃ ምንጮቻችን ካድሬዎችን የብልጽግናውን መንግስት እርምጃ ባይወስድባቸውም ህዝቡ የሚፈጽሙትን ወንጀል ለሚዲያ በማጋለጥ የበኩሉን ድርሻ መወጣቱን አጠናክሮ መቀጠል አለበት ሲሉ መክረዋል። የተባበሩት መንግስታት በሱዳን እየተፈጸመ ያለውን አሰቃቂ ግፍ ዓለም አቀፉ ማህበረሰብ ሊያስቆመው ይገባል ሲል አሳሰበም። ዓለም የዘር ማጥፋት ወንጀል እስኪያወጅ መጠበቅ የለበትም ያሉት የተባበሩት መንግስታት የሰብአዊ መብቶች ኃላፊም በሱዳን ኤልፋሽር እየተፈጸመ ያለውን አሰቃቂ ወንጀል ለማስቆም አስቸኳይ እርምጃ እንዲወሰድ አሳስበዋል። ላለፈው አንድ አመት ተኩል ገደማ በምዕራብ ዳርፎር የምትገኘውን ኤልፋሽር ከተማን በከበባ ውስጥ አስገብቶ መውጫና መግቢያ በሯን ዘግቶ የቆየው የሱዳን ፈጥኖ ደራሽ ኃይል ከተማዋን በቅርቡ ከተቆጣጠረ በኋላ ከሁለት ሺ በላይ ሰላማዊ ዜጎችን ጨፍጭፏል መባሉ አይዘነጋም። በተለያዩ ዓለም አቀፍ ውጥረቶችን ላይ የተባለው የሱዳኑ የእርስ በርስ ጦርነት በቅርቡ ድጋሚ አገርሽቶ የበርካታ ሰላማዊ ዜጎችን ሕይወት እየቀጠፈ ቀጥሏል። ይህን ጉዳይ አስመልክቶ ከኤኤፍፒ ጋር ቆይታ ያደረጉት የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮርከር ተርክ ታጣቂዎች በንጹሐን ዜጎች ላይ አሰቃቂ ግድያዎችን ማፈናቀሎችንና እገታዎችን እንደፈጸሙ የሚያሳዩ መረጃዎች እንዳሉ ጠቁመዋል። ከተማው በታጣቂዎች እጅ ሳይገባ አስቀድሞ የነበረው ከበባ በራሱ ዜጎችን በአስከፊ ሁኔታ ሕይወታቸውን እንዲገፉ አስገድዷቸው እንደነበረ የገለጹት ኮሚሽነሩም ነዋሪዎች ምግብና ውሃ በማጣታቸው ምክንያት የእንስሳት መኖ ሳይቀር ለመመገብ መገደዳቸውን የሚያሳይ ሪፖርት እጃችን ላይ ያለ ሲሉ የድርጊቱን አስከፊነት ተናግረዋል። በብዙዎች ዘንድ የውክልና ጦርነት እንደሆነ የሚነገርለት የሱዳኑ እርስ በርስ ጦርነት አገሪቱ በድጋሚ ወደ ሁለት እንድትከፈል ሊያስገድዳት ይችላል እያሉ ይገኛሉ። በተለይም በሐምዳን ዳጋሎ የሚመራው አሬሴፍ የተባለው ታጣቂ ኃይል በያዛቸው አካባቢዎች ጥቁር ጠል የሆኑ እንቅስቃሴዎችን ከማድረግ አልፎ ተግባራዊ እርምጃዎችን እየወሰደ እንደሚገኝ በርካታ ማስረጃዎች እየወጡ እንደሆነ ተመላክቷል። የሀገሪቱን የወርቅ ማዕድንና ግመሎችን ለተባበሩት አረብ ኤምሬትስና በዙሪያ ላሉ ሀገራት በመሸጥ የሚከሰሰው የሐምዳን ዳጋሎ ቡድን አሁን ባለው ሁኔታ ከፊል ሱዳንን ተቆጣጥሮ ከደቡብ ሱዳን ጋር የሚያዋስኑ አካባቢዎችን ለመቆጣጠር ጥረት እያደረገ መሆኑ የታወቀ ሲሆን፣ ከሊቢያ ጋር ያለውን ድንበር ለመጠበቅ ኃላፊነት እስከ መውሰድም ደርሷል። ሱዳን ውስጥ አረብ ባልሆኑ ጎሳዎች ላይ ጥቃት በመፈጸም ተደጋጋሚ ክስ የሚቀርብበት አሬስ ሴፍ ከሳምንታት በፊት ኤልፋሽር ከተማን በእጁ ሲያስገባም፣ ወታደሮቹ በመኪናና በእግረኛ እየተንቀሳቀሱ ንጹሃንን ሲረሽኑ ሲያሳድዱና ሲያስፈራሩ የሚያሳይ ምስል በተለያዩ ማህበራዊ ሚዲያዎች ተለቆ መነጋገሪያ ሆኖ መሰንበቱ አይዘነጋም። ውድ አድማጮቻችን ለዛሬ የነበረን ዘገባ ይህን ይመስል ነበር። መልካም ጊዜ ሁላችሁ